ያረጋት ሶስት ቁልፍ ጉዳዮች አሉ። ከሌሎች ባህር በር ከሌላቸው ሀገራት አንደኛው ኢትዮጵያ ባህር በር የነበራት በታሪክ ግን መልሳ ባህር በር በታሪካዊ ውስጠት ያጣች ሀገር ናቸው። ይሄ ልዩ ያረጋታል። ሁለተኛው በ60 ኪሎ ሜትር ርቀት ብቻ ነው ያለችው፣ በ60 ኪሎ ሜትር ርቀት ብቻ ሆኖ ነው በሩ የተዘጋባት። ይሄ ማለት ከዚህ ሞጆ ማለት ነው። ሶስተኛው ልዩም ያረጋት ከሌሎች ባህር በር ከሌላቸው ሀገራት ትልቁን የህዝብ ብዛት ባህር በር ከሌላቸው ሀገራት የያዘች ነች። ምናልባት ሌሎቹ 3 ሚሊዮን አራት ሚሊዮን አምስት ሚሊዮን ሀያ ሚሊዮን ህዝብ ብዛት ሊኖሯቸው ይችላል። ኢትዮጵያ ግን 130 ሚሊዮን ህዝብ በቅርቡ ደግሞ እስከ 200 ሚሊዮን ይጠጋል ተብሎ የሚገመት ህዝብ ነው ያላት። በዚህ ላይ 70 ፐርሰንቱ ወጣት የሆነ ፖፕሌሽን ነው፣ በወጣት እድሜ ያለ ነው። እነዚህ ነገሮች ቁጭትን ፈጥሯል። ቁጭትን ፈጥሮ ኢትዮጵያ የባህር በር አለመኖር አግባብነት እንደሌለው። ስለዚህ ኢትዮጵያ ባህር በር ያጣችውን በታሪክ ያጣችውን ዘርፈ ብዙ ችግሮች እያስከተለባት እንደሆነ ነው። አንደኛና ትልቁ ችግር ከኢትዮጵያ ኢኮኖሚ እድገት ከኢትዮጵያ አቅም ከኢትዮጵያ ነባራዊ ሁኔታ ጋ የሚያድግና የኢትዮጵያን ፍላጎት ሊያሳካ የሚችል የተቀላጠፈ የወደብ አገልግሎት እያገኘች አይደለም። ሁለተኛ ክፍያዎቹ ሰርቪስ አገልግሎቶቹ በጣም ሀይ ናቸው፣ በጣም ኤክስትሪም ናቸው። እስከ ሁለት ቢሊዮን ዶላር በዓመት ኢትዮጵያ ትከፍላለች። በዓለም አቀፍ የንግድ ስርዓት ውስጥ ኢትዮጵያ ፍትሐዊ ተጠቃሚ እንድትሆን ፍትሐዊ ተጠቃሚ ማለት ተወዳዳሪ ተፎካካሪ እንድትሆን የሚገቡ ሸቀጦቿና የሚወጡ ሸቀጦቿ በዋጋ ተወዳዳሪ እንዳይሆኑ የዋጋ ጭማሪ እንዳይኖርባቸው በጣም ትልቅ ፋይዳ አለው። ምስራቅ አፍሪካ ያለንበት ቀጠናው በጣም ተርቡላንስ ተለዋዋጭ ሁኔታ ያለበትና የብዙ ሀገራት አይን ያረፈበት ነው። የደህንነት ስጋት አለብን፣ እኛም ተጋላጭነት ስላለበት ነው አካባቢው ምክንያቱ ምንድን ነው ተብሎ ከታየ በዓለም ውስጥ ቅድም ይካሄዳሉ በመርከብ ይካሄዳሉ ያልኳቸው ከ80 እስከ 90 ፐርሰንት ንግዶች ውስጥ እስከ 20 ፐርሰንቱ የሚሆኑ በቀይ ባህር ላይ ነው። የዓለም 20 ፐርሰንት ንግድ ይሄ እንግዲህ በቢሊየንስ ዶላር መጥራቱ በጣም ከባድ ነው። ይሄ ኤሪያ ሴኩሪቲ ይፈልጋል። ወደ 11 የሚጠጉ እዚ ጅቡቲ ጎረቤት ላይ የጦር ካምፕ መስርተው እዛ ጋ የሀገራቸውን ብሔራዊ ጥቅም ለማስከበር እዚ ጅቡቲ ጎናችን ቁጭ ብለው አደራጅተዋል። እኛም ኢትዮጵያ የደህንነት ስጋ ስላለብን አስተማማኝ፣ ውጤታማ የሆነ ብሔራዊ ጥቅም ሊያስከብር የሚችል የኢትዮጵያን ደህንነት የሚያስከብር ሸቀጦች በነፃ እንዲቀንሱ እንዲንቀሳቀሱ የባህር ኃይልም ያስፈልገናል። ያንን ባህር ኃይል ደግሞ ባህር በር ሲኖረ ነው ተነጋግረ ተመጋግረ በጠረጴዛ ዙሪያ ቁጭ ብለ የጋራ ውሳኔዎች የምትወሰንበት የጋራ ውሳኔው ደግሞ የአንድን ወገን ብቻ ሳይ የሁለቱንም ወገን ጥቅምና ፍላጎትና ክብር ባገናዘበ መልኩ የጎረቤት ሀገራትን ሉዓላዊነት ባገናዘበ መልኩ ዓለም አቀፍ ሕግን በተለይ በተለይ ዓለም አቀፍ ሕጋትን መሰረት ባደረገ መልኩ ኢትዮጵያ ዲፕሎማሲውን ማከናወን ትፈልጋለች። ዲፕሎማሲያዊ መንገድ ጥረቱ መንግስት ጀምሮታል። ይሄ የተጀመረው አንዱ ፐብሊክሊ አናውንስ ማድረጉና ፍላጎትን መግለጽ ራሱ አንዱ ይሄ ነው። ሁለተኛ ሀገራት በዚህ ላይ አሁንም ጥሪ ተደርጎላቸዋል። በሰላማዊ መንገድ በጋራ እንልማ እየተባለ ነው። ቀጠናዊ ተቋማትም አሉ። እነዚህ ቀጠናዊ ተቋማት ኢጋድ አንዱ ነው። ሁለተኛ አፍሪካ ህብረትም አለ። የአፍሪካ ህብረት አንዱ ሚናም ይሄ ነው እኮ አፍሪካ ማሳደግ እኮ ነው። አፍሪካ ማስተሳሰር እኮ ነው። አፍሪካውያን ማቀራረብ ነው። አፍሪካ ህብረትም ሴ ሊኖረው ይገባል። ባህር በር እያንዳንዱን ዜጋ ህይወት አፌክት ያደርጋል። አንድ አመለካከትና ወደ አንድ የጋራ መግባባት መምጣት አለበት። ምሁራን፣ ታዋቂ ግለሰቦች፣ ተጽዕኖ ፈጣሪ ሰዎች፣ በመንግስት ደረጃ፣ መንግስታዊ ያልሆኑ ተቋማት፣ ማህበረሰቡ፣ የተለያየ የህብረተሰብ ክፍል በዚህ ጉዳይ ላይ አንድ አቋም ይዞ አንድ የጋራ ግንዛቤ ይዞ መንግስት የሚያደርገውን ጥረት መደገፍ ያ ስታደረግ ነው ዲፕሎማሲው እገዛ የሚያገኘው መንግስት የጀመረውን የባህር በር ጥያቄ አጠናክሮ ይቀጥላል ነው ሞቅ ቀዝቀዝ ከፍ ዝቅ የሚል ሳይሆን ቀጣይነት ባለው፣ ለምን የሀገራችን የህልውና ጉዳይ ስለሆነ